እንደሚታወቀው ቁርአንን እያነበብን እያለ ለማቆም ብንፈልግ አንደኛ የአንቀጹ መጨረሻ ላይ ማቆም እንችላለን። አሊያም ደግሞ በየመካከሉ የምናገኛቸው እነዚህን የማቆሚያ ምልክቶችን ተጠቅመን ማቆም እንችላለን። እነዚህ ምልክቶች ታዲያ የት ቦታ ላይ ማቆም እንዳለብንና ማቆም እንደሌለብን የሚያመለክቱ ሲሆን፣ በእነዚህ ምልክቶች ዙሪያ ላይ ከዚህ በፊት ሰፋ ያለ ቪዲዮ ሰርቻለሁ፣ እሱን ገብታችሁ ተመልከቱት። ስለዚህ ቁርአንን ስንቀራ ትክክለኛ የሆነ አቋቋም ለማቆም ከፈለግን የአንቀጹ መጨረሻ ላይ አልያም ደግሞ በመሀል የምናገኛቸውን እነዚህ ምልክቶችን ምን ማቆም እንችላለን። ምክንያቱም ረሱል ዐለይሂ ሶላቱ ወሰላም ሲያነቡ የነበረው በዚህ መልኩ ስለነበር ማለት ነው። ጥያቄው ታዲያ አንቀጹ ረጅም ከሆነና በመካከሉ ምንም አይነት የማቆሚያ ምልክት ከሌለና ማቆም ከፈለግን እንዴት ነው ማቆም የምንችለው? የት ላይ ነው ማቆም የምንችለው? በምን መልኩ ነው ማቆም የምንችለው? ትርጉሙን ሳናበላሽ ትክክለኛ የሆነ አቋቋም ማቆም የምንችለው እንዴት ነው የሚለው ነው። ለዚህ ችግር ታዲያ ሁለት መፍትሄዎች አሉ። የመጀመሪያው መፍትሄ በጣም ቀላሉ መንገድ ሲሆን ምንም አይነት የማቆሚያ ምልክት የሌለው ረጅም አንቀጽ ላይ መካከሉ ላይ የምናቆም ከሆነ ካቆምንበት ቦታ ወደኋላ ሁለት ወይም ሶስት ቃላትን መለስ ብለን ደግመን በማንበብ ወደፊት መቀጠል ማለት ነው። በአጭሩ አንድ አንቀጽ መሀሉ ላይ የሆነ ቦታ ላይ ካቆምን ወደፊት መቀጠል በምንፈልግበት ጊዜ ከዛ ካቆምንበት ወደኋላ ሁለት ወይም ሶስት ቃላትን ድጋሚ በማንበብ መልሰን ወደፊት ቀጥለን ማንበብ ነው። ይህ የአንቀጹ መልእክት ሳይዛነፍና ሳይበላሽ በትክክል እንድናነብ ያስችለናል። ለምሳሌ

وتزهق أنفسهم ወሁም ከፊሩን እዚህ አንቀጽም ላይ ካቆምንበት ቃል ወደ ኋላ ሁለት ቃላትን መለስ ብለን ደግመን በማንበብ የአንቀጹ መጨረሻ እስክን ድረስ አንብበናል። በዚህ መልኩ ምንም አይነት የትርጉም ለውጥና የትርጉም ችግር ሳይፈጠር ማንበብ እንችላለን። ታዲያ ይህን ያቋቋም ዘዴ አንቀጹ ከዚህ ረዘመ ቢሆን እንኳን እየደጋገምን በብዛት ልንጠቀመው እንችላለን። ለምሳሌ الذين

እዚህ ላይ እንዳስተዋል ነው፣ አንቀጹ ረጅም በሚሆንበት ጊዜና ምንም አይነት የማቆሚያ ምልክት በማይኖርበት ጊዜ ይህን የአቀራር ዘዴ በየቦታው እየደጋገምን የማቆሚያ ምልክት እስክናገኝ ድረስ ልንጠቀመው እንችላለን። ሁለተኛው መፍትሄ የአረበኛ የቃላት አወቃቀርን በደንብ ጠንቅቀው የሚያውቁና የቃላቱን ትርጉም ለሚረዱ ሰዎች የሚሆን የአቋቋም አይነት ሲሆን፣ እሱ ምንድነው? አንድ አረፍተ ነገር ሀሳቡ ሙሉ በሙሉ የሚቋጭበት ወይም ደግሞ የተጠናቀቀበት ቦታ ላይ ማቆም አሊያም ደግሞ ከቀጣዩ አረፍተ ነገር ጋር ምንም አይነት ግንኙነት የሌለው ወይም ደግሞ እሱ ላይ ብናቆም ምንም አይነት የትርጉም ችግር የማያመጣ ቦታ ላይ ማቆም ማለት ሲሆን ታዲያ ይህን ለማድረግ የአረበኛ የቃላት አወቃቀርን በደንብ ጠንቅቆ ማወቅና የቃላት ቃላትን ትርጓሜ ማወቅ ያስፈልጋል። ምክንያቱም አንድ አረፍተ ነገር የት ቦታ ላይ ነው የሚጠናቀቀው ከቀጣዩ አረፍተ ነገር ጋርስ ግንኙነት አለው የለውም የሚለውን ነገር ለማወቅ የግድ ይህን ነገር ማወቅ ያስፈልጋል። በመሆኑም በምናቆምበት ጊዜ ያቆምንበት ቦታ ላይ የአረፍተ ነገሩ ሀሳብ ያልተጠናቀቀው ወይም ያልተቋጨ ከሆነ አሊያም ደግሞ ከቀጣዩ አረፍተ ነገር ጋር በቃላት አወቃቀር የሚገናኝ ከሆነ ወይም ደግሞ እዛ ቦታ ላይ ብናቆም ትርጉሙ የሚበላሽ ከሆነ ግን እዛ ቦታ ላይ ማቆም አይፈቀድም። ለምሳሌ

እዚህ አንቀጽ ላይ እንዳስተዋልነው የአንቀጹ መካከል ላይ አቁመናል። ምክንያቱም እዚህ ቦታ ላይ አረፍተ ነገሩ ሐሳቡ፣ የሚጠናቀቅበት የሚቋጭበት ቦታ ስለሆነና ቀጣዩ አረፍተ ነገር ደግሞ ራሱን የቻለ አዲስ አረፍተ ነገር በመሆኑ ነው። ስለዚህ ልክ እንደመጀመሪያው ወደ ኋላ ሶስት አራት ቃል መለስ ብለን ደግመን ማንበብ አይጠበቅብንም። እንደዛ ብናደርግ ችግር አይኖረም፣ ነገር ግን ከአዲሱ አረፍተ ነገር መጀመር እንችላለን። ምክንያቱም ቀጣዩ አረፍተ ነገር ራሱን የቻለና አዲስ አረፍተ ነገር ስለሆነ። ሌላ ምሳሌ

እዚህ አንቀጽ ላይም በተመሳሳይ የአንቀጹ መካከል ላይ አቆመናል። ምክንያቱም እዚህ ቦታ ላይ አረፍተ ነገሩ ሙሉ በሙሉ የሚቋጭበትና የሚጠናቀቅበት ስለሆነ እንዲሁም ደግሞ ቀጣዩ አዲስ አረፍተ ነገርእና ራሱን የቻለ የጥያቄ አረፍተ ነገር በመሆኑ ነው። እዚህ ላይ ታዲያ እነዚህን የአቋቋም ስርዓቶች ተከትለን በምናቆምበት ጊዜ አንድ ቃል ላይ ስናቆም በምን መልኩ ነው ማቆም ያለብን የሚለውን ማወቅ ያስፈልጋል። ምክንያቱም በአረበኛ አንድ ቃል ላይ ስናቆምና ስንቀጥል የተለያየ የአነባብ ስርዓት ነው ያለው። ስንቀጥል የነበረው አነባብ በምናቆምበት ጊዜ ይቀየራል። ስለዚህ ቁርኣንን ስንቀራ እንዴት ነው አንድ ቃል ላይ ስናቆም በምን መልኩ አንብበን ነው ማቆም ያለብን የሚለውን እናያለን። አንደኛ የቃሉ መጨረሻ ላይ ያለው ፊደል ሐረካው ፈትሓ ወይም ከስራ ወይም ዶማ አሊያም ደግሞ ከስረተን ወይም ደግሞ ዶመተን ከሆነ እዛ ቃል ላይ በምናቆምበት ጊዜ የምናቆመው በሱኩን ድምፅ ነው። የሱኩን ድምፅ እንዲኖሩ አድርገን ነው የምናቆመው ማለት ነው። በሌላ አገላለጽ የቃሉ መጨረሻ ላይ ያለው ሐረካ ከፈትሓተን ውጭ ከሆነ እዛ ቃል ላይ በምናቆምበት ጊዜ የምናቆመው በሱኩን ድምፅ ነው ማለት ነው። ለምሳሌ

እዚህ አንቀጽም ላይም በተመሳሳይ ብዙ ቦታዎች ላይ ያቆመናል። ታዲያ ስናቆም ሁሉንም ሐረካዎችን ወደ ሱኩን ድምጽ ቀይረን ነው ያቆም ነው። ሆኖም የቃሉ መጨረሻ ፈትሐቴን ከሆነ ግን የፈትሐቴኑን ድምጽ ወደ አሊፍ መድ ቀይረን ስበን እናቆማለን። ለምሳሌ አለም ታሮ አና አላህ አንዘለ ሚና ሰማኢ ማአ

ኢላ ዱዓአ ወኒዳአ። እዚህም አንቀጽ ላይ በተመሳሳይ ዱዓአን የሚለው ላይ ስናቁም ዱዓአ ብለን ወደ አሊፍ መድ ቀይረን ስበን እናነባለን። በተመሳሳይ ወኒዳአን የሚለውን ወኒዳአ ብለን ስበን እናቆማለን ማለት ነው። ሌላው ደግሞ የቃሉ መጨረሻ

ስለዚህ የቃሉ መጨረሻ ታመርቡጣ ከሆነ እሷ ላይ በምናቆምበት ጊዜ ድምጿን ወደ ሃ ቀይረን በስኩን እናነባለን ማለት ነው። በጥቅሉ እንግዲህ ቁርአንን ስንቀራ ማቆም ያለብን አንደኛ የአንቀጹ መጨረሻ ላይ አልያም ደግሞ የማቆሚያ ምልክቶች ላይ አልያም ደግሞ የትኛውን ቦታ ላይ አቁመን፣ ነገር ግን ካቆምንበት ቃል ወደኋላ ሁለት ወይም ደግሞ ሶስት ቃላቶችን መለስ ብለን ደግመን አንብበን መቀጠል አሊያም ደግሞ የአረፍተ ነገሩ ሐሳብ የሚቋጭበት ቦታ ላይ ወይም ደግሞ አዲስ አረፍተ ነገር የሚጀምርበት ቦታ ላይ ማቆም ነው። ታዲያ ስናቆም እንዴት ነው የምናነበው የሚለውን በተመለከተ ደግሞ የቃሉ መጨረሻ ከፈትሓተን ውጭ ማለትም ፈትሓ ከስራ ቦማ ከስረቴንና ቦመቴን በሚሆንበት ጊዜ ድምፁን ወደ ስኩን ቀይረን እናነባለን። ፈትሐቴን ከሆነ ደግሞ ድምፁን ወደ አሊፍ መድ ቀይረን ስበን እናነባለን። ታምርብጧ ከሆነ ደግሞ ድምፁን ወደ ሀ ድምፅ ቀይረን በስኩን እናነባለን ማለት ነው። በዛሬው ቪዲዮዋችን አዲስ ነገር እንዳገኛችሁበትና እንደተጠቀማችሁበት ተስፋ አደርጋለሁ። እንደዛ ከሆነ ደግሞ ይህ ቪዲዮ ለበርካታ ወንድምና እህቶቻችን እንዲደርስላቸው ቪዲዮውን ላይክ እና ሸር ማድረግ እንዳይረሳ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ወሰላሙ አለይኩም።